ሰላም ሰላም የተወደዳችሁ እና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንኳን በደህና መጣችሁ። በዚህ ቪዲዮ የማጋራችሁ እንደዚህ የሚያምር ቀለል ያለ ተስማሚ የሆነ የምግብ አይነት ነው። ለማዘጋጀት በመጀመሪያ የማያቃጥለውን ቃሪያ ነው እንግዲህ በዚህ ዓላማ የምንጠቀመው። በጣም የሚያቃጥለው ኖርማል የሚያቃጥለውም ከሆነ አይሆንም። ምክንያቱም ቃሪያውን ብቻ በብዛት የምንጠቀመው ራሱ ግብአቱ ቃሪያ ስለሆነ የማያቃጥለውን ቃሪያ ነው የምንጠቀመው። እና በደንብ ካጠብኩት በኋላ አነሳነስ ባለ ሳይዝ ቆራርጬ ዋለውኝ። እንዲሁም ደግሞ ቲማቲም ቆዳውን ከላጥኩት በኋላ አነሳነስ ባለ ሳይዝ ቆራርጬ በዚህ ሂደት ከላይ አደርጋለሁ። እንግዲህ ይህ ምግብ ምንም ሳይቆላላ ያለ ቁሌት ወይ ያለ ሽንኩርት የሚዘጋጅ ምግብ ነው። እንግዲህ ብዙ ጊዜ ምግቦችን ስናዘጋጅ አቆላልተን ምናምን ምናምን ነው፣ ብዙ ፕሮሰስ አለው ከመሰረቱ። ይሄ ግን እንደዛ አይደለም። ነገር ግን ተቆላልቶ እንደተሰራ የምግብ አይነት ነው ጣዕሙ ማለት ነው። እና ከላይ የወይራ ዘይት የሚበቃኝን መጥኝ ጨምሬያለሁ እና ከድነውና ድስቱን እሳት ላይ ጥጄ ልክ መንተክተክ ከጀመረ በኋላ የእሳቱን መጠን ቀንሰው እና ዝግ ባለ የእሳት መጠን ቃሪያው እስኪበስል ድረስ ቼክ እያደረግኩ እያማሰልኩኝ እያዋሀድኩ ቃሪያው እስኪበስል አቆያለሁ ማለት ነው። እንግዲህ ቃሪያው ከበሰለ በኋላ የቲማቲሙ ቃሪያውም ራሱ በእንፋሎት ውሃ የሚወጣው ስለሆነ ውሃው እስኪመጥ መጠበቅ አለብን ማለት ነው። ውሃው እስኪመጥ ድረስ ቃሪያው ከበሰለ በኋላ ማለት ነው እናቆያለን እና ያው እንደሚታወቀው ቃሪያው ቶሎ ነው ሚፍሽ የሚለው ቶሎ ነው የሚበስለው፣ ብዙ ጊዜ የማይፈጅ በፍጥነት የሚደርስ በተለይ ደግሞ ጨጓራ ምናምን ምንም ምንም ውስጥን የማይነካ ቀለል ያለ ሲመገቡት ተስማሚ የሆነ የምግብ አይነት ነው። ለማዘጋጀት ስም እንዲሁ ደግሞ ፈጥኖ ደራሽ ነው። በመቀጠል የማካትተው ነጩን ቺዝ ነው። ነጩን ቺዝ በዚህ ሂደት ያልተፈረፈረውን ፓርት ፍርፍር አርግና፣ በቀጣይ ሂደት ስማካትተው ቺዝን ነው ማለት ነው። እንግዲህ ይህ የምግብ አይነት ቃሪያ በቺዝ ማለት ይቻላል፣ ወይም ደግሞ ቺዝ ያለበት ቃሪያ እንደ የአገሩ ስያሜ አለው እና እንደፈለጋችሁት መሰየም ትችላላችሁ። ብቻ በጣም ፈጥኖ የሚደርስ ኢንተርናሽናል የሆነ የምግብ አይነትም ነው እና ያካተትኩት የቅመም አይነት ኦርጋኖ፣ ብላክ ፔፐር እና ጨው። ሌላ ነገር ብዙም የቅመም አይነት አላካተትኩም። ከጨመርኩም በኋላ ጨውም አነስ ያለ ነው የጨመርኩት። ምክንያቱም የማካትተው ቺዝ ስለሆነ ቺዙ ራሱ የራሱ የሆነ ጨው ስላለው ማለት ነው። እና ተንተከተከ በደንብ ከበሰለ፣ ውሃውም ደግሞ በጣም ሳይደርቅ፣ እንደዚህ ለስለስ ያለ የተወሰነ ውሃ እንዳለ ሆኖ ድርቅ እንዳይልብን ማለት ነው። በዚህ ሂደት መጨረሻ ላይ ቺዙን ከላይ እጨምራለው ማለት ነው። እንዳያችሁት ይህ የምግብ አይነት በጣም ፈጥኖ ደራሽ ነው። በፍጥነት የሚደርስ ነው። ለቁርስ ሰዓትም፣ ለምሳም፣ ለመክሰስም፣ ለእራትም በማንኛውም ሰዓት ደግሞ ብትመገቡት የሚሆን ነው። ልክ አንዳንድ ምግቦች ለቁርስ ብቻ ለምሳ ወይ ደግሞ ለእራት ተብለው የሚዘጋጁ የምግብ አይነቶች አሉ። ይሄ ግን በየትኛውም ሰዓት ልንመገበው የምንችለው በጣም ቀለል ያለ ፋስት ፉድ በሉት ወይ ደግሞ በቃ የፈለጋችሁትን በትሉት እና በጣም ተወዱታላችሁ። ሞክሩት እና የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁ አመሰግናለሁ። ባይ ባይ።